አሰላሙ ዐለይኩም ወረሕመቱላህ። እስቲ አንድ በጣም አሳፋሪ ቪዲዮ ላሰማችሁና ተመልሰን ምጣ። ቢድዓቱል ሐሰና ብሎ የሚመጣ ዓሊም ቀቅለህ ብላው፣ ቀቅለህ ብለው፣ እንደ ሙሽሪክ ነው የሚወስደው። ቀቅለህ ብለው። በጣም ነው የምጠላው የምጠየፈው። ቢድዓ ሐሰና ምናምን የሚል ዓሊም ነኝ የሚል ካለ ወላሂ አላህ ፊት ራሱ የሚዋረድ ነው። ምንም ምንም ይሄ ሀሰናነትንቶ ስሙ። እንግዲህ ዲጂታል ሚዲያው ከመጣብን ጣጣዎች እንግዲህ አንዱ ይሄ ነው። እንዲህ ይሄ ልጅ ታውቁታላችሁ ምናልባት ንቃት ሚዲያ በሚል ሰሞኑን በተለያዩ ጉዳዮች ላይ ቢዳ ነው ተውሂድን እነስራለሁ በሚል እየተንቀሳቀሰ ያለ ልጅ ነው። ስለ ልጁ ብዙ ማውራት አልፈልግ፣ ምክንያቱም የሚታወቅ ልጅ ነው። ውሎ እንደሆነ ይታወቃል። አዋጉል ባህሪ ውስጥ ያለ ሰው እንደሆነ ይታወቃልና። አዲስም ነገር አይደለም እና አሁን ሌላ አይነት አዲስ ነገር ጀምሯል። እነሙራድን የመሳሰሉ ሰዎች ደግሞ እያበረታቱት ነው። እዛ አካባቢ ያሉ ልጆች ለሱና እየታገለ ነው ያለው በሚል በዋትሳፕም በምንም እንደውም ገንዘብ የማዋጣት ምናምን አይነት ነገሮች እንዳሉ እንግዲህ እያየን ነው። እኔ የገረመኝ ይሄ አይደለም። አሁን ልጁ እንግዲህ የተናገራቸውን ዑለሞች ማንነት ስናስብ ይሰቀጥጣል እያለ ያለው ቀቅለህ ብላው፣ ቢድዓቱል ሐሰና የሚል አቋም የያዘ ዓሊም አቋሙን ቀቅሎ ይብላው። እንደውም ከሙሽሪክ ለይቼ አላየውም እስከ ማለት ነው የደረሰው። ወላሂ በጣም ያስፈራል ያስደነግጣል። ምክንያቱም ቢድዓቱል ሐሰና አለ ብለው የሚያስተምሩት ዑለሞች በጣም ግዙፍ እና ትላልቅ ዑለሞች ናቸው። የሰለፍ ዓሊም ከሆኑት ከኢማም ሻፊዒ ብንጀምር ጀምር ከእሳቸው በኋላ የነበሩትም የሰለፍም የኸለፍም በርካታ ዑለሞች ቢድዓቱል ሐሰና እንዳለ በግላጭ ነው ያስተማሩት እና የብዙ ትላልቅ ዑለሞች አቋም ነው እንዲህ አይነት የተከበረ በዲን ውስጥ የታወቀ እንደውም የብዙሃኑ ዑለሞች አቋም ነው ተብሎ የሚታሰብ ከዛም አልፎ ከዛም አልፎ ባይገርማችሁ ደግሞ ከሰሐቦች ድረስ የተመዘዘ አቋም ነው ተብሎ የሚታሰብ ማለት ነው። እንግዲህ እነ ኢማም ሻፊዒ እዚህ አቋም ላይ የደረሱት ዝም ብለው አደለም። የዑመር እብን ልኸጣብን ንዕመቱ ልቢድዓቱ ሃዚህ፣ ምን ያማረ ቢድዓ ነው የሚል ንግግር መሰረት አድርገው የሚሰጡት በርካታ ትንተናዎች አሉ እና በዚህ ደረጃ ትላልቅ ዑለሞች የያዙትን አቋም ቀቅለው ይብሉት ከሙሽሪክ ለይቼ አላያቸውም፣ እንደም በአኼራ ጭምር ይዋረዳሉ እያለ እንዲህ አይነት በጣም ልቅ ንግግር በትላልቅ ዑለሞች ላይ በኡማው ብርቅዬ ዑለሞች ላይ ሐቂቃ ሊስቱን ብታዩ ትገረማላችሁ። ቢድዓቱል ሐሰና ለብላ ያስተማሩ ዑለሞች ኢማም ሻፊዒ ብቻ አይደሉም። ኢማም ኢብን አልሐዝም አሉ

ሙሽሪክ ለይቻላይም አላያይም እንዲህ ብሎ የሚናገር ዓሊም ቀቅሎ ይብላው በአራ ይዋረዳል ብሎ እስከ መናገር የደረሰን ግለሰብ እንግዲህ እነማን እያበረታቱት እንዳሉ ይታወቃል። እነ ሙራድ አይነት ግለሰቦችን በማበረታታት በፍጹም ጅህልና ማለት ነው፣ ምንም በማያውቁት አጀንዳ ገብተው በፍጹም ጅህልና እንዲህ አለ ድፍረትን በዑለሞች ላይ የሚናገሩ ሰዎችን በመደገፍ በማበረታታት እንግዲህ ማን እያሰራ እንዳለ ሀቂቃ ለታሪክ ይለፍ። እዛ አካባቢ ያሉ ጽንፈኛ ግለሰቦችና ቡድኖች በዓለም አቀፍ ደረጃ ዑለሞችን በእንዲህ አይነት ዱርዬዎች በማሰደብ ሀቂቃ በጣም ክፉ ተግባር እየፈጸሙ ነው። ሙስሊሙን አንድነት ከሚነኩና እጅግ በጣም ችግር ውስጥ ከሚከቱ ዲጂታል ሚዲያችንን ካበላሹ ነገሮች አንዱ ይህ ነው። ለዚህ ነው በነገራችን ላይ ዲጂታል ሚዲያ ላይ ያለው ፈው ምንም ሰዎች ያለ እውቀት ተነስተው ትላልቅ ዲናዊ አቋሞችን የሚያንቋሽሹበት ሙስሊሞችን ሙብተድዕ ሙሽሪክ እያሉ የሚያሳቅቁበት የሚያከፍሩበት፣ አንዳንድ ጊዜ በቃልም በተግባርም ጭምር የተክፊር አይነት አባዜ ውስጥ የተገባበት ወቅት ስለሆነም ነው የፈትዋ አምባገነንነት፣ የመዝሃብ አምባገነንነትን መዋጋት አለብን በሚል ከቅርብ ጊዜ ወዲህ እንዲህ አይነት ውይይቶችን ምኖችን የማስጀመር አቅጣጫ ውስጥ የገባሁት። አንዱ ለዚህም ሆኑ ሊታወቅ ይገባል። እንዲህ አይነት አስተሳሰቦችን ነው እየታገልን ያለ ነው። እንዲህ አይነት ለ እስልምና ዑለሞችን ምንም ክብር የሌለው ኢማም ሻፊዒን የመሳሰሉ ለሰማይ ለምድር የከበዱ ዑለሞችን ጭምር ቀቅለህ ብላው በአኸራ ይዋረዳሉ እያሉ የሚናገሩ የሰፈር ዱርዮችን እንግዲህ ማን እያበረታታ ማን እየደገፈ እንዳለ ማን የሱና ደጋፊ አድርጎ እያመጣ እንዳለ እንዲታወቅ ነው። እህ ታውቋቸዋላችሁ በብዛት እንዲህ አይነት እንግዲህ የጽንፍ መንገድ ውስጥ የገቡ ጥቂት አደገኛ ቡድኖች አሉ። እነሱ ናቸው እንዲህ አይነት ነገር እንግዲህ እየተሰማረ ያለው። ወላሂ በጣም ያሳዝናል፣ ያሳፍራል። እንዲታወቅ ለታሪክ ተመዝግቦ እንዲውል ነው ዛሬ ይሄንን ቪዲዮ የምሰራው። ከዛ ውጭ ኔ በዚህ ግለሰብ ላይ ብዙ የምናገረው ነገር ኑሮኛ አይደለም። ግን በዚህ ያክል ደረጃ ግን ሀቂቃ በጣም ስቅጥጥ ይላል፣ ያስደነግጣል እኒህን ግዙፍ ዑለሞች በዚህ መልኩ አሁን እኮ ሙብተዲዕን ምናምን መሳደብ ምናምን ምንድን ነው? በዛ ደረጃ የሚታይ አይደለም። ቢድዓቱል ሐሰና አለ ብለው የሚያስተምር ዑለሞች በሙሉ ቀቅለው ይብላው ወላ በጣም ይከብዳል። አላኩል ስለከበደኝ ለታሪክ ተመዝግቦ እንዲያልፍ ነው ይህንን የሰራሁት። ትግላችንም ለምን እንደሆነ እንዲታወቅም የመዝሃብ አምባገነንነት ምን አይነት ችግር ውስጥ እየከተተን እንዳለ ምን ያክል ዲጂታል ሚዲያው ላይ ሰዎች ምንም በማያውቁት አጀንዳ እየገቡ እንደልባቸው እንዲሆኑ እንደሚፈቀድላቸው። ነገራችን ለይህ ግለሰብ ብቻ አይደለም። ሌሎችም ምንም በማያውቁት ጉዳይ ላይ ገብተው እንዲሳደቡ የተፈቀደላቸው የሚበረታቱ ሰዎች አሉ። ቲክቶክ ላይ ሚዲያ ላይ ዝርዝር ነገሩስ ባልገባም ይህንን ግን እንደ አቅጣጫ የሚከተሉ ግን ጽንፈኛ ልጆች እንዳሉ